ናላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሳብስክራይብና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ የስፖርት ጋዜጠኛ የነበረው ኑር ሁሴን አሊ በዛሬው ዕለት በመኪና አደጋ ሕይወቱ አልፏል። በመላው ኢትዮጵያ የሚደረጉ ከዝቅተኛ እስከ ከፍተኛ እርከን ውድድሮች መረጃዎችን በትጋት ለሕብረተሰቡ በማድረስ የሚታወቀው ወጣቱ ጋዜጠኛ ኑር ሁሴን አሊ በድንገተኛ የትራፊክ አደጋ ከዚህ ዓለም በሞት ተለይቷል። ጋዜጠኛ ኑር ሁሴን ዳጉ ስፖርት የተሰኘ ሚዲያን በማቋቋም መረጃዎችን ከማድረስ በተጨማሪ ለእግር ኳስ ውድገት የራሱን ተሳትፎ በማድረግ ላይ የነበረ ታታሪና ወጣት ጋዜጠኛ ነበር። ለዘመዶቹ፣ ለወዳጅ ጓደኞቹ እና ለአድናቂዎቹ መጽናናትን እየተመኘሁ ሀያ ሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ እሁድ ዕለት ወደ ጨዋታ ተመልሷል። በዚህ መሰረት ሐዋሳ ከተማን ከኢትዮጵያ ቡና ያገናኘው ጨዋታ ዜሮ ለዜሮ ሲጠናቀቅ፣ 12 ሰዓት ላይ ኢትዮ ኤሌክትሪክን ከሱልሽሪ ያገናኘው ጨዋታ በኢትዮ ኤሌክትሪክ አንድ ለባዶ አሸናፊነት ሲጠናቀቅ ውድድሩ ሰኞም ሲቀጥል ሃዲያዋ ሳናን ከባህር ዳር እያገናኘው ጨዋታ ደግሞ ባህር ዳር ከተማዎች በመጨረሻው ደቂቃ ባስቆጠሩት አንድ ግብ ሃዲያዋ ሳናን በማሸነፍ ጣፋጭ ድል መቀዳጀት ችለዋል ማለት ነው። ሌላው በዘንድሮ የተጫዋቾች ዝውውር በርካታ ተጫዋቾችን በማስፈረም በተፈለገው ልክ ውጤት እያስመዘገበ ማይገኘው ሲዳማ ቡና ከባለ ሜዳው አዳማ ከተማ ጋር ያደረገው ጨዋታ ዜሮ ለዜሮ ሲጠናቀቅ፣ ማክሰኞ እንግዲህ በዘንድሮ ዓመት ክስተት ሆኖ ጥሩ ውጤት እያስመዘገበ የሚገኘውን ኢትዮጵያ መድንንና የአምናው ሻምፒዮንን ኢትዮጵያ ንግድ ባንክን ዘጠኝ ሰዓት ላይ ያገናኙ ጨዋታ እንግዲህ መድን አሁንም በአሸናፊነቱ የቀጠለበትን ውጤት ማስመዝገብ ችሏል ማለት ነው። በዚህ መሰረት ኢትዮጵያ መድን የኢትዮጵያ ንግድ ባንክን ሁለት ለአንድ በማሸነፍ እንግዲህ ነጥቡንም አርባ አንድ በማድረስ ከተከታይ ክለቦች ያለውን የነጥብ ልዩነት ሰባት ማድረግ የቻለበትን ውጤት ማስመዝገብ ይችላል ማለት ነው። ጨዋታው አስራ ሁለት ሰዓት ሲል ደግሞ ወላይታ ድቻን ከውልዋሎ አዲግራት የሚያገናኝ ይሆናል ማለት ነው። እንግዲህ ውድድሩ ነገም ሲቀጥል አርባ ምንጭ ከተማ ከመቀሌ ሰባ እንደርታ ጠዋት ሶስት ሰዓት ተኩል ላይ ጨዋታቸውን የሚያደርጉ ሲሆን መቻል ከፋሲል የሳምንቱ ታላቅ ጨዋታ ደግሞ ዘጠኝ ሰዓት ላይ ይደረጋል ማለት ነው። ሌላው 12 ሰዓት ላይ ቅዱስ ጊዮርጊስን ከድሬዳዋ ከተማ የሚያገናኘው ጨዋታም የሚጠበቅ መርሃ ግብር ነው ማለት ነው። ሌላው እንግዲህ በአሰልጣኝ መሳይ ተፈሪ የሚሰለጥ ነው ብሔራዊ ቡድናችን ለ24 ተጫዋቾች ጥሪ ማድረጉ አይዘነጋም። መጋቢት 12 በላርቢ ዛውል ስቴዲየም ሞሮኮ ማለት ነው ከግብፅ ጋር እንዲሁም ደግሞ መጋቢት 15 አልኤል ጂዳ ሞሮኮ በሚገኘው አልብዲ ስታዲየም ደግሞ ከጅቡቲ ጋር የዓለም ዋንጫ ማጣሪያ የምድብ አምስተኛ እና ስድስተኛ ጨዋታውን እንግዲህ የሚያደርግ ይሆናል ማለት ነው። ለዚህም እንግዲህ አራት ተጫዋቾችን አቡበከርና አስርን ስርን ጨምሮ አሰልጣኙ ጥሪ ማድረግ ችሏል ማለት ነው። ከዚህ ጋር በተገናኘ ሊነሳው የሚችለው ጉዳይ በተለይም ብሔራዊ ቡድናችን ደረጃውን የጠበቀ ስቴዲየም በሀገራችን አለመኖሩን ተከትሎ እንግዲህ በሞሮኮ እንዲሁም ደግሞ በታንዛኒያ በሌላም ሀገሮች እየተዘዋወረ ለአፍሪካ ዋንጫ ለዓለም ዋንጫ ማጣሪያ ጨዋታዎችን ከሀገር ውጭ ተሰዶ ጨዋታዎችን እያደረገ ይገኛል ማለት ነው። ይህ ሁኔታ እስከ መቼ ይቀጥላል የሚለው እንግዲህ መልስ መቼ እንደሚገኝ በአናውቅም። እንግዲህ ብሔራዊ ቡድን የተሻለ ውጤት እንኳን ማስመዝገብ አቅቶት ከሀገር አገር እየዳከረ ብዙ ዶላሮችን ፈሰስ እያደረገ ጨዋታዎችን እያደረገ ይገኛል ማለት ነው። እንግዲህ እንደተመለከትነው በየክልሉ በአዲስ አበባ እየተጀመሩ ስቴዲየሞች አሉ። ነገር ግን እነሱም አለመጠናቀቅ እንዲሁም ደግሞ ቢጠናቀቁም እንኳ ጥራታቸው በፊፋ ስታንዳርድ መሰረት የተሰሩ አለመሆናቸው እና የፊፋን የስቴዲየም ፕሪፎርማ አለማሟለታቸው ውድድሩ በሀገራችን እንዳይካሄድ በማድረግ እንግዲህ በአፍሪካ ዋንጫ እንኳ የማለፍ ተስፋችን ሙሉ በሙሉ የተሟጠጠበትን ሁኔታ እያየን እንገኛለን ማለት ነው። ይህ ሁኔታ እስከ መቼ ይቀጥላል የሚለው እንግዲህ መፍትሔ ማን መጡ እንደሚሰጡ ባናቅም ብሔራዊ ቡድናችንን ከመደገፍ እኛም ወደኋላ አንልም ማለት ነው። ሌላኛው ደግሞ መረጃችን በተለይም የዘንድሮ የኢትዮጵያ ፕሪሚየር ሊግ እንግዲህ ክስተት የሆነው መድን አሁን በሰባት ነጥብ ልዩነት ሊጉን እየመራ ይገኛል እና ዘንድሮ ሻምፒዮን የመሆን እድል አለ ወይ ሚለውን ስንመለከት እንግዲህ በተለይም ሌላ ክለቦች በማሽቆልቆል ላይ በሚገኙበት ሰዓት ምድን ማለት ይቻላል በአሰልጣኝ ገብረ መድን አይ የሚሰለጥነው ምድን እየሸለከ የሚገኝበትን ውጤት እያስመዘገበ ይገኛል ማለት ነው። በዚህ መሰረት እንግዲህ አሁን ላይ ሁለተኛ ሳምንት ከተደረጉ በኋላ ማለት ነው፣ ነገ ከተጠናቀቀ በኋላ በብሔራዊ ቡድን ጨዋታ ምክንያት የሚቋረጥ ይሆናል ማለት ነው። ሌላው ከሱ ካላነሳ የፈለኩት ጉዳይ በተለይም የሀገራችን እግር ኳስ ከሁን በፊት ማለት ይቻላል በቀደምት እነ ክፍራቱ ይድነቃቸውን፣ መንግስቱ ወርቁን የመሳሰሉትን ጀግኖችን ማፍራት የቻለችው አገራችን እንግዲህ አንድ ጥራቱን የጠበቀ ስቴዲየም እንኳ መገንባት አቅጧት ያው ስቴዲየም ልመናው ወጣለች ማለት ይቻላል። ያው እንግዲህ በተለይም ብሔራዊ ቡድኑ በሀገሯ ወጥቶ ሌላ ቦታ ላይ እንዲጫወት ስቴዲየም ለመከራየት እንግዲህ እየዳከረች ልመናውን ቀጥላበታለች ማለት ነው። ይህንን ለማስቀረት እንግዲህ በተለይም እውቀቱ ያለው የስፖርት ቤተሰብ እንዲሁም ደግሞ ይመለከተኛል የሚለው ሁሉም ዜጋ በሀገራችን አንድ እንኳ ጥራቱን የጠበቀ ስታዲየም እንዲኖርና ብሔራዊ ቡድናችን ወደ ሀገሩ ተመልሶ በአፍሪካ ዋንጫ፣ በኮንፌዴሬሽን፣ እንዲሁም በቻን አፍሪካ ዋንጫ፣ በዓለም ዋንጫ የተሻለ ውጤት እንዲያስመዘግብ ሁሉም የስፖርት ቤተሰብ የበኩሉን ድርሻ ሊወጣ ይገባል ማለት ፈልጋለሁ። አመሰግናለሁ።